ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማፀንበር ክትባት ጀምረዋልና እንዳያመልጠ በዛው ልጠቁመህ። ይህን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል። በዚህ ጊዜ እኔ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ ፓፒ እንደዚህ እንደዚህ እፈልጋለሁ እንደዚህ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። አስጠጣት፣ አሳልፈው መስጠት በጣም እኮ ወይ፣ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል። መጨረሻ ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍኮርስ ተሳድቤ አልፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብም። ዱባይም እዚህም እንተዋወቃለን፣ ምን አይነት ስራ ስሰራ እንደነበር። እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኑሬ አላውቅም። ሀብታም ስር ስርዓት ውስጥ ውሼ ገንዘብ አላገኝም። ሀብታም ጎንብሶ ቀና ሲልቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አደለሁ። እንደዛ ሆነ ባለፈልህ ለምን እንደማያልፍለት ታውቃለህ? ልብ ክፉ ስለሆነ ልብ ላይ ስራ፣ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስን ትቀይራለህ። ወርድህ እንደዚህ አስጠቂት ሆናለህ። ከእለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጠህ? ጸሎት ዛሬ ደርሶላል። ጸሎት ተሰምቷል። የፈለግከውን ነገር ጠይቀኝ ይሰጥሃለሁ። ግን አንድ ነገር፣ ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ ይሰጠዋለሁ። የአንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ ይሰጥሃለሁ። አሰብ አሰብ አሰብና፣ ጌታ ሆይ አንድ አይኔን አጥፋልኛል። ውቺ ዜ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ ሁሉም ዲግሪ አለው መንጃ ፈቃድ ብለው በዚህ ሰዓት ዲግሪ ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምትለው። አታሽቀብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻሉ። በቃ አቁም ያለው ፍታ፣ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በቃ በጣም የሚያስጠለው እግዚአብሔርን በጣም በቃ እስቲ ቪዲዮ ኔው ራስ ኔው አያሳፍረህ። የዴቱ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ